ወደ ሳውዲ አረቢያ በአሊሂላል ይፈለጋል። ወደ ሳውዲ አረቢያም ይሄድ ይሆን የሚሉ የሰሞኑ ጥያቄዎች ነበሩ። ከዚህ ጋር በተያያዘ ተጫዋቹ በመጨረሻም በማንቸስተር ዩናይትድ ለመቆየት መወሰኑን ይፋ አድርጓል። ትልቅ ደሞዝ ነበር የቀረበለት በተለይ በዛ በአሊሂላል ደገ የእሱ የቅርብ ጓደኞች እንዳሉት ተናግሯል። ከነዚህ መካከል ሩቤን ኔቬዥ እንዲሁም ደግሞ ጃኦ ካንሴሎ የቀድሞ በፕሪሚየር ሊግ ቦልቭስ እና በማንቸስተር ሲቲ የምናውቃቸው ተጫዋቾች ነበሩ። ጥሩ ጓደኝነት አለኝ፣ ነገር ግን እዚህ ለመቆየት መርጭ ያለው በትልቅ ደረጃ እየተጫወትኩ ለመቀጠል ማንቸስተር ዩናይትድም ከገንዘብ ይልቅ እኔን መርጧል ብሏል። ማንቸስተር ዩናይትድ 80 ሚሊዮን ፓውንድ ቀርቦለት ነበር። ምናልባት አሁን ክለቡ ካለበት የገንዘብ ችግር አንጻር በደንብ እንደ መፍትሄ ሊቆጠር የሚችል ገንዘብ ነው። ነገር ግን እሱን ለማቆየት ምርጫውን አድርጓል። ተጫዋቹም በግሉ ትልቅ ደሞዝ እንደሚያገኝ ነበር የተነገረው ምክንያቱም በአመታዊ ደሞዙ ብቻ 25 ሚሊዮን ዩሮ ለአራት አመታት እየተከፈለው ይቆያል። ያ ማለት 100 ሚሊዮን ዩሮ አካባቢ በነዚህ የአራት አመታት ቆይታው እንዲያገኝ ያስችለው ነበረ። አሁን ከሚከፈለው ከማንቸስተር ዩናይትድ ደሞዝ የሶስት እጥፍ ከፍታ ያለው ጥቅማ ጥቅሞቹም ጭምር ከፍ ያሉለት ነበረ። ነገር ግን በዛ እንደማይቆይ በማንቸስተር ዩናይትድ እንደሚቀጥል ይፋ ተደርጓል። በተጫዋቹም በኩል ያነሳቸው ጉዳዮች አሉ። ከአንድ ወር በፊት የአልሀሊ ፕሬዚዳንት ደ ውለው ነበረ። ተነጋግረናል፣ ነገር ግን በመጨረሻም አንድ ወር ጊዜ የማሰቢያ ጊዜ እንደነበረው ተናግሯል። አስቦ የወሰነው ግን በማንቸስተር ዩናይትድ ለመቆየት ነው። የማንቸስተር ዩናይትድ ከፍተኛ ግብ አስቆጣሪ ነው። በያዝነው የውድድር ዘመን 19 ግቦችን በ53 ጨዋታዎች ላይ ያስቆጠረ ተጫዋች ነው። እዛው ማንቸስተር ዩናይትድ ላይ ጄደን ሳንቾን በተመለከተ በውሰት ውል በቸልሲ ነበር አመቱን በሙሉ ያሳለፈው። ከዚሁ ጋር በተያያዘ ሲነሳ የነበረው ቸልሲ የተጫዋቹን በውሰት ውል ቢያስፈርመውን በግዴታ በ25 ሚሊዮን ፓውንድ የማስፈረም ያ የማይሆን ከሆነ ደግሞ ይህንን ግዴታ የማይወጣ ከሆነ አምስት ሚሊዮን ፓውንድ በቅጣት መልክ ለማንቸስተር ዩናይትድ እንደሚከፍና ና ተጫዋቹም ወደ ማንቸስተር ዩናይትድ እንደሚመለስ አስቀድሞ የነበረ በአንቀጻቸው በውል ስምምነታቸው ላይ ተካተተ ነበረ። ያ አሁን ተተግብሯል። ቼልሲ ተጫዋቹን እንደማያስፈርመው በክለቡ በቀጣይ ውድድር ዘመን እንደማይቀጥል ተረጋግጧል። ጄደን ሳንቾ ደግሞ ወደማይፈለግበት ወደ ማንቸስተር ዩናይትድ እንደሚመለስ የተረጋገጠ ጉዳዩ ነው። ከዚ ከዚህ ጋር በተያዘ አንደኛው ጉዳይ ሳንቾ ዘንድሮ አርባ አንድ ጨዋታዎችን አድርጓል፣ አምስት ግቦችን ያስቆጠረው አስር ለግብ የሆኑ ኳሶችን አቀብሏል። ከቸልሲ ጋር የነበረው ቸልሲ ምንድን ነው አሁን በክለብ ደረጃ እየተከተለ ያለው ጉዳይ በተጫዋቾች የደሞዝ ክፍያ ላይ ከቀጥታ ከሚከፈላቸው ክፍያ ይልቅ በየሳምንቱ በጥቅማ ጥቅም ከፍ እያለ ባስቆጠሯቸው የግብ መጠኖች በተሳተፉባቸው የጨዋታ ልኮች የሚመዘኑ አይነት ያከፋፈል ስርዓት ነው ያለው። ጄደን ሳንቾ ደግሞ በቀጥታ ከ300 ሺህ ፓውንድ በላይ የሚያገኘውን ደሞዝ በቀጥታ እንዲያገኝ ይፈልግ ነበር። ያ ደግሞ የሚቀጥል አይደለም። ተጫዋቹ ተደራድሮ ቸልሲ አልቀንስም፣ ለቸልሲ አልቀንስም ብሏል። ስለዚህ ወደ ማንቸስተር ዩናይትድ የሚመለስ ነው የሚሆነው። ከዩናይትድ ጋር በተያዘ ብሪያን ኤምቦሙን አሁንም የማስፈረም ጉዳይ እየተነሱ ካሉ ጉዳዮች መካከል አንዱ ነው። ትናንትና ከተሰሙ ማምሻውንም ከየናቸው ትልልቅ ጉዳዮች መካከል አንዱ የህግ ለውጥ በቀደመም ሳነሳው ነበረ። በተጫዋቾች በኩል በአንዳንድ የግል ተጫዋቾች ጥረት በተለያየ መንገድ ህጎች፣ የእግር ኳስ ህጎች ሲቀየሩ ተመልክተናል። ከዚህ በፊት በትልቅ ደረጃ የሚነሳው የቦስማንክ ተጫዋቾች በነጻ ወደፈለጉበት ክለብ እንዲዘዋወሩ ውላቸው ቢጠናቀቅ እንኳን ያለ ክለባቸው ፈቃድ ወደ የትም መሄድ አይችሉም ነበር። ከዛ በኋላ ቦስማን የራሱን ህይወት እንኳን ሰውቶ በጣም ተቸግሮ በመጨረሻም እሱ ያጸደቀው ህግ በፍርድ ቤት ተከራክሮ ብዙ ተጫዋቾችን ሚሊዮነር አድርጎ ተመልክተን እናቃለን። አሁን ደግሞ ከዚህ በፊትም በእርግጥ እንደዚህ አይነት ህጎች መካከል ለምሳሌ በእግር ኳሱ ባክፓስ ወይም ደግሞ ተጫዋቾች ለራሳቸው ግብ ጠባቂ መልሰው ግብ ጠባቂ መያዝ ይችል ነበር። ያንን ደግሞ እነ ፒተር ሹማይክል ዩሮ 92 ላይ ዴንማርክ ዋንጫው ስታሸነፍ በጣም ሲጠቀሙበት ነበር። ለደቂቃዎች ኳሱን እየመለሱ ተጫዋቾች ይሰጣሉ፣ ተጫዋቹ ለእነሱ ይመልስላቸዋል። ግብ ጠባቂው እያዘ ሰዓት ይገድል ነበር። ከዛ በኋላ ግን ከ92 በኋላ የቀረ ጉዳይ ሆኗል ባለም እግር ኳስ ላይ። አሁን ደግሞ ዩሊያን አልቫሬዝ በአውሮፓ ቻምፒየንስ ሊግ ከሪያል ማድሪድና አትሌቲኮ የሚካሄድ ጨዋታ ላይ ብዙዎች የተመለከትነው አጋጣሚ ነበረ። በሁለት እግሩ ኳሱን ነክቶት ኳሱ ፍጹም ቅጣት ምት በሚመታበት ሰዓት ላይ ኳሷ ግን ተቆጥራ ነበር። ያ መቆጠር የለበትም በሚል ብዙ አጨቃጫቂ ክስተቶች እንደነበሩ እናስታውሳለን። በመጨረሻም ግን የኢንተርናሽናል የዚህ የጨዋታ ህጎች ጋር በተያያዘ የሚያስተዳድረው ቦርድ አለ፣ ውሳኔ ወስኗል። በዙሪክ ትናንትና ውሳኔ የተወሰነው በምን መልኩ ነው? እንደዚህ አይነት በሁለት እግር በሚነካበት ጊዜ ተጫዋቹ ኦን ብሎ እስካልሆነ ድረስና ኳሷ ከተቆጠረች ኳሷ በድጋሚ እንድትመታ። በቻምፒየንስ ሊጉ ላይ ዩሊያን አልቫሬስ ያስቆጠራት ግብ ቲቦ ኮርቷላ ቢቆጠርም ኳሷ በቫር ታይታ ተሽራ ነበር። ነገር ግን አሁን እንደዚህ አይነት አጋጣሚዎች በሚያጋጥሙበት ጊዜ እንደዚህ አይነት ፍጹም ቅጣት ምቶች በድጋሚ እንዲመቱ ይደረጋል ተብሏል። ፍጹም ቅጣት ምቱን ግን የተጫዋች ለምሳሌ በሁለቱም እግሩ ነክቶት ቢስተው በድጋሚ የሚመታ የሆነ ነው እንደዚህ አይነት ከገባ ብቻ ነው የሚል እገጽ ጸድቋል ምናልባት በዛ ወቅት ላይ የአትሌቲኮ ማድሪድ ደጋፊዎች እንግዲህ የፎረንሲክ ምርመራ የወንጀል ምርመራ አሻራ ላይ ያለ ነገር እስኪመስል ድረስ በጣም መርምረው ኳሷን ነክተውታል ብለው ማለታቸው ለሪያል ማድሪድ ያለው ወገንተኝነት ነው ብለው ብዙ ሲያከራክር የነበረ ጉዳይ ነው ለሁሉም ግን አዲስ ጊዞ መጥቷል የዩሊያን አልቫሬስ ምናልባት ወደፊት ስንመለከተው በሱ ስም እንደ ማርክ ቦስማን ተሰይሞ ልናየው እንችላለን ከቪክተር ጎይከሬሽ ጋር

ከስዊድን ብሄራዊ ቡድን በጉዳት ውጪ ሆኗል። የአርሰናል የማንቸስተር ዩናይትድ፣ የቸልሲ የዝውውር እቅድ እንደሆነ ሲነገር ነበር። ጉዳቶች ደግሞ ዝውሮችን ያስተጓጉላሉ። ምን ያክል ጊዜ ከሜዳ ያርቋል? ምናልባት ለምሳሌ ሁለት ወራት የሚያርቀው ጉዳት ቢሆን ክለቦች እሱ ላይ ፍላጎት ላያሳዩ ይችላሉ። ሊስተጓጎል ይችላል። ነገር ግን አሁን በስዊድን ብሄራዊ ቡድን በኩል እየተነገረ ያለው ቀለል ያለ ጉዳት ነው ብለዋል። እስከ መቼ ከሜዳ እንደሚረግድ አልተነገረም። ስዊድን በቀጣይ ከሀንጋሪና አልጄሪያ ጋር የምታደርገው ጨዋታዎች ላይ ግን ላይኖር እንደሚችል ነው የተነገረው። የስዊድናዊ ተጫዋች እንግዲህ አርባ ስምንት ግቦችን በያዝነው ውድድር ዘመን አስቆጥሯል። የተዋጣለት ግባግቤ ሆኗል በፖርቱጋል ሊግ። በእንግሊዝ ግን ይሳካለታሉ የተልቁ ጥያቄ ነው። አርሰናል ለምሳሌ እሱና የቤንያሚን ሸሽኮ ጉዳይ ይዞታል። በሚኬል አርቴታ በኩል ቤንያሚን ሸሽኮ ከሱ በአምስት አመት ያንሳል። ሀያ ሁለት አመቱ ላይ ይገኛል። ከቪክተር ጎይኮሬሽ ሁለቱን ሲያነጻጽሯቸው በግብም ለምሳሌ አንደኛው ወጣት ነው፣ አንደኛው የተዋጣለት ግብ ግብ አስቆጣሪ ነው። በቀጣይ ዓመታት ላይ ስኬታማ መሆኑ ይቀጥላል አይቀጥልም፣ ትልቁ ጥያቄ የማን ነው። በፕሪሚየር ሊጉ መጥቶ እንደ ቡድኑ ምዘና የተለያዩ ቁጥሮችን የምልመላ ሂደቶችን ይከተላሉ። ያንን ተመልክተው የሚወስኑት ጉዳይ ይሆናል ተብሎ ነው የሚጠበቀው። ከዚህ ውጭ ወዳሉ የዝውውር ዘርዘር ያሉ ጉዳዮች ላንሳ። ሉካ ሞድሪችን የተመለከተ ጉዳይ አስቀድማለሁ። ሉካ ሞድሪች ከሪያል ማድሪድ የአመታት ቆይታ በኋላ በእግር ኳስም ብዙ የቡድን ስኬቶችን ካገኙ በግሉም ደግሞ የባሎንደርን ካሸነፉ ተጫዋቾች መካከል የሚጠቀስ ነው። ድንቅ ወርቃማ አመታትን ካሳለፈበት ሪያል ማድሪድ በአመቱ መጨረሻ እንደሚለያይ ይፋ ተደርጎ ስንብትም እንደተደረገለት ይታወቃል። አሁን ወደ ኤስ ሚላን ሊሄድ በጣም ተቃርቧል። ኤስ ሚላኖች ለተጫዋቹ የአንድ አመት ውል አቅርቦለታል በሚል ጣሊያናዊ ጋዜጠኛ ጃንሉካ ዲማርዚዮ ዘገባውን ይዘው ወጥተዋል። 39 በየአመቱ ላይ ይገኛል። ዘንድሮ ለሪያል ማድሪድ 35 ግቦች 35 ጨዋታዎች ላይ ተሳትፏል። 13 ዓመታትን በስፔን የመዲና በማድሪድ ቆይታ አድርጓል የሪያል ማድሪድን መለያ ለብሶ አሁን ደግሞ መዳረሻው ወደ ኤሲ ሚላን። ኤሲ ሚላን እንዲህ በጣሊያን ሴሪያ ብዙ ጊዜ በእድሜ የገፋ ያሉ ተጫዋቾችን በማጫወት ምን ያክል ሊጉም ዝቅተኛ ደረጃ እንደተሰጠው ሊያሳይ ይችላል ይላሉ። አንዳንዶች ደግሞ የእነሱን ብልጠትና አካሄድም የሚያሳይ ነው፣ ልምድ ያላቸው ተጫዋቾችን እድሜያቸው ከገፋም በኋላ በመውሰድ ያጫወታሉ በሚል የሚነሳው ጉዳይ ላይ የፖል ፖግባ ጉዳይ ደግሞ በብዙዎች ዘንድ እየተነገሩ ካሉ ጉዳዮች መካከል የሚጠቀስ ነው። ፖል ፖግባን በተመለከተ አንደኛው ጉዳይ በተለያዩ ክለቦች እንደ አማራጭነት ሲመለከቱት ነበረ። በተለይ ለአራት አመታት ከታግዶ በአበረታች ቅመሞችን መጠቀሙን ተከትሎ ከዛ በኋላ ያ ከተነሳለት በኋላ በድጋሚ ወደ እግር ኳስ ከመጋቢት ወር ጀምሮ መጫወት ይችል ነበር። ነገር ግን ክለብ አላገኘም። ከአንዳንድ ክለቦች ጋር እንዲሁ በግሉ ልምምድ ሲሰራ እንደነበረ እናውቃለን። ገና 32 አመቱ ላይ ይገኛል። ምናልባት ከዚህ በኋላ በትልቅ ደረጃ ሁለት ሶስት አመታትን ልንመለከተው እንችላለን። አሁን ክለቦች መካከል የፈረንሳይ ሊግ አንድ ክለቦች ሞናኮ የተጫዋቹ ፈላጊ ሆኖ መጥቷል። ዲሲ ዩናይትድ ደግሞ በሜጀር ሊግ ሶከር ተጫዋቹን ይፈልጓል። እሱ ግን አሁንም በአውሮፓ መጫወት እንደሚፈልግ ያላስመሰከረው ነገር እንዳለ ቅሬታ ያለው ይመስላል። ምክንያቱም በትልቅ ደረጃ ሲጠበቅ ነበረ። ነገር ግን እንደ ዋዛ ትልልቅ ዝውውሮችን አድርጓል። ወደ ዩቬንቱስ፣ ወደ ማንቸስተር ዩናይትድ ያደረጋቸው ዝውውሮች እንደወጣበት ገንዘብ ልኩን ያላመጣ በደንብ በሚስተካከል አይነት ሚዛን ላይ ቢቀመጥ አንዱ የሚደፋ አይደለም። ስለዚህ ብዙ ስም የነበረ ካገባቸው ቁጥሮች ካደረጋቸው አስተዋጽኦች ይርቅ ብዙ የጸጉር ቁርጦችን አሳይቶን አልፏል ብለው ይተችታል። ነገር ግን በቀጣይ ምናልባት ራሱ መልሶ ለማግኘት ትክክለኛው መንገድ እሱ ሊሆን ይችላል ተብሏል። ከኢንተርሚላን ሚላን ጋር በተያዘ በአውሮፓ ቻምፒየንስ ሊግ በመጨረሻው ቀን ላይ በሴሪያውም በመጨረሻው ቀን ላይ ዋንጫውን አጥቷታል። የሲሞና ዛጌ ቡድን አሰልጣኙም ደግሞ አሁን ከቡድናቸው ጋር መለየታቸው ይፋ ተደርጓል ከሚነሱ ጉዳዮች መካከል አንዱ ነው። ወደ ሳውዲ ፕሮሊክ ወደ አልሂላል ማምራታቸው የተረጋገጠ ጉዳይ ሆኗል። ሴስክ ፋብሪካስ ደግሞ የቀድሞ በተጫዋችነት በባርሴሎና በአርሰናል በቸልሲ ተመልክተኗል። የሞናኮም ተጫዋች ነበረ። በኮሙም የመጨረሻ አመታቱን ለአጭር ጊዜ ቢሆን አሳልፏል። በኮሙ ደግሞ በአሰልጣኝነት እዛው ቀጥሎ ትልቅ ስኬትን ሮማ ሲፈልገው ነበር። ወደ ሮማ ሌድም ብሎ ጃምፒሮ ጋስፕሬኒ የሮማ አሰልጣኝነትን ኃላፊነት ተረክቧል። አሁን ደግሞ ኢንተር ሚላን ከኮሞ ጋር ንግግር እያደረገ እንደሆነ ሰምቷል። ሴስ ፋብሪጋስን ለማምጣትና የቡድኑ አሰልጣኝ ለማድረግ ፍላጎት አላቸው ተብሏል። የቀድሞ አርሰናል ተጫዋች በዚሁ በፕሪሚየር ሊግም በቼልሲም የፕሪሚየር ሊግን ዋንጫ አንስቷል። በአሰልጣኝነትም ስኬታማነቱን ወደ ኢንተር ሚላን ይዞ ይቀጥላሉ የሚለው የሚጠበቅ ጉዳይ ነው። ባየር ሊቨርኩሰን የሮማም የእሱ ፈላጊ እንደነበሩ ይታውቃል። ከቲዮ ሀርናንዴዝ ጋር በተያዘ አል ሂላል 35 ሚሊዮን ዩሮ ለማቅረብና ከተጫዋቹ ጋር ስለመስማማቱ እየተነገረ ይገኛል። 27 ዓመቱ ላይ ይገኛል። ከአንድ የውድድር ዘመን አስቀድሞ ብንመለከተው የተጫዋች በአለም ትልልቅ ክለቦች የሚፈለግ ነበር። አንድ የውድድር ዓመት መለስ ብለን ግን ስናነሳው በትልቅ ደረጃ ፍላጎቶች የቀነሰ በአቋም ወርዷል በሚል ብዙ ትችቶችን እያስተናገደ ይገኛል። ምናልባት በቀጣይ ጊዜያት ላይ የእሱን ዜናዎች በብዛት ልንሰማ ከምንችልባቸው ጉዳዮች መካከል ወደ ሳውዲ ፕሮ ሊግ የሄደው ወይም ዝውውሩ ተጠናቋል በሚል ሊነሱ የሚችሉ ጉዳዮች ይኖራሉ። ሌሎችም ጉዳዮች ግን እየተነሱ ይገኛሉ። ከምና ዛሬ የኔሽንስ ሊግ የግማይ ፍጻሜ ጨዋታ ይደረጋል። የመጀመሪያው ጨዋታ ነው። ነገም ይቀጥላል። ለዋንጫ ለማለፍ የሚደረግ ነው። ጀርመን ከፖርቹጋል የሚያደርጉ ጨዋታ ይጠበቃል። የሁለቱ ቡድኖች ጨዋታ ትኩረትን የሚስብ ነው። በተለይ ደግሞ ጀርመን ጣሊያንን አሸንፋ ፖርቱጋል ደግሞ ዴንማርክን አሸንፋ ነው ለዚህ ለፍጻሜ የተገናኙት። የመጪው እሁድ ደግሞ የፍጻሜው ጨዋታ የሚደረግበት ነው። በዚህ ጨዋታ ላይ ክርስቲያኖ ሮላንዶ ከተሳለፈው 220ኛ የፖርቱጋል ብሔራዊ ቡድን ጨዋታውን ያከናውናል። የሚጠበቅ አይነት መርሃግብ ነው። ለፍጻሜ ለማለፍ የመጀመሪያውን የኔሽንስ ሊግ ያሸነፈችው ፖርቱጋል እንደሆነች ይታወቃል። ሁለተኛ ጊዜ ለማሸነፍ የዩሊያን ናግልስማን ቡድን ደግሞ በአውሮፓ ዋንጫ ላይ ያሳየውን ተስፋ አሁንም በደንብ ለማስመስከር በሚመስል መንገድ ጨዋታው ላይ ይቀርባሉ ተብሎ እየጠበቃል። ነገም ደግሞ የስፔንና የፈረንሳይ ጨዋታ ገና ከወዲሁ ትኩረት ያገኙ ጨዋታዎች ናቸው። በኔሽንስ ሊግ እንግዲህ የጀርመንና የፖርቹጋል ጨዋታ ምሽት አራት ሰዓት ላይ የሚደረግ ነው። ኢትዮጵያ ፕሪሚየር ሊግ ትናንትና የተደረጉ ጨዋታዎች ነበሩ። ከነዚህ ጨዋታዎች መካከል ድሬዳዋ ከተማ ከወልወላ ዲግራት ዩኒቨርሲቲ ያደረጉት ጨዋታ አስገራሚ ውጤት የተመዘገበት ነበር። ምክንያቱም ወልወላ ዲግራት ዩኒቨርሲቲ በወራጅ ቀጠና ውስጥ የሰነባበተ መውረዱንም አስቀድሞ ያረጋገ ተመልከተ የመጀመሪያው የኢትዮጵያ ፕሪሚየር ሊግ ቡድን እንደሆነ ይታወቃል። ወልወላ ዲግራት ዩኒቨርሲቲን በተመለከተ ከድሬዳዋ ጋር በተያያዘ ደግሞ ድሬዳዋ ደግሞ አጀማመሩ በጣም ጥሩ ነበረ፣ ነገር ግን የመጨረሻ ሳምንታት ላይ በደንብ ሸርተት እያለ አዳጋች ሁኔታ ውስጥ እንደነበረ ተመልክተናል። ትናንትና በነበረው ጨዋታ ላይ ግን ድሬዳዋ ከተማ በወልዋሏ ዲግራት ዩኒቨርሲቲ ሶስት ለአንድ በሆነ ውጤት ተሸንፏል። በጨዋታው ላይ እንግዲህ ድሬዳዋ ከተማ በዝራይ ገብረስላሴ ብቸኛ ግብ እየመራ ነበር 51ኛው ደቂቃ ላይ። ከዛ በኋላ በወልዋላ ዲግራት ዩኒቨርሲቲ በኩል ሱልጣን በሬ 55ኛው ደቂቃ ላይ ናትናኤል ሰለሞን ና ዳዊት ገብሩ ደግሞ 71ና ተኛው ደቂቃ ላይ ባስቆጠሯቸው ግቦች ጨዋታው ሶስት ለአንድ በሆነ ውጤት ተጠናቋል። በጨዋታው ላይ የድሬዳዋ ከተማ ተከላካይ ድል አዲስ ገብሩ በሁለተኛው አጋማሽ እንግዲህ በተመለከታቸው ቢጫ ካርዶች 67ተኛው ደቂቃ ላይ በቀይ ካርድ ወጥቷል። ምንም እንኳን ወልዋሎ መውረዱን ቢያረጋግጥም በውድድር አመቱ ላይ ካስመዘገባቸው ድሎች መካከል ሁለተኛ ሆኗል። እስካሁን 31 ጨዋታዎችን አድርጓል። ሁለት ጨዋታዎችን ብቻ ነው ያሸነፈው። ጥቂት ነጥቦችን የሰበሰበው እስካሁን 19 ነጥቦችን። ብዙ ያቻ ውጤቶች፣ ብዙ ሽንፈቶች፣ ሁለት ጨዋታ ብቻ ያሸነፈበት ነበረ በድሬዳዋ ከተማ በኩል የትናንትናውን ውጤት ተከትሎ 39 ነጥቦችን ይዞ 12ኛ ደረጃ ላይ ተቀምጧል። በደንብ ደረጃውን ማሻሻል የሚችልበትን እድልም ሳይጠቀምበት ቀርቷል። ሌላኛውን ጨዋታ ደግሞ እንመልከት። የመጨረሻውን ቡድን ወልዋሉ እንዳነሳ ነው። የሊጉ የመጀመሪያው ከላይ የተቀመጠው ቡድን ደግሞ ኢትዮጵያ መድን ነበረ። ኢትዮጵያ መድን ከቅዱስ ጊዮርጊስ ጋር ጨዋታውን አድርጎ ነበረ። ጨዋታው 0 ለ0 በሆነ ውጤት ነው የተጠናቀቀው። ኢትዮጵያ መድን ቢያሸንፍ ኖሮ የ2017 የ ኢትዮጵያ ፕሪሚየር ሊግ የውድድር አመት አሸናፊ መሆኑን የሚያረጋግጥበት ጨዋታ ነበር። ነገር ግን ትናንትና የአልሆነም። በተለይ ደግሞ በዚኛው የ የዚህኛው ሳምንት መርሃ ግብር ላይ ኢትዮጵያ ቡና በአርባ ምንጭ ከተማ መሸነፉን ተከትሎ በማዕከላቸው ያለው የነጥብ ልዩነት በዛው በስምንት ቀጥሎ ነበር። አሁን የዘጠኝ ነጥብ ልዩነት አለ። ትናንትና ኢትዮጵያ መደናቸው መውጣቱን ተከትሎ፣ ነገር ግን በማዕከላቸው ያለ ግብ ልዩነት በጣም ሰፊ ነው። ቀጣይ ደግሞ ሶስት ጨዋታዎች ነው የሚቀሩት። ያ ማለት በሰፊ የግብ ልዩነቶች እየተሸነፈ ኢትዮጵያ ቡና ደግሞ ሁሉንም ጨዋታዎች ማሸነፍ ኢትዮጵያ መድን ሁሉንም ጨዋታዎች በሰፊ የግብ ልዩነት እየተሸነፈ መቀጠል ያለበት ይመስላል። ውጤቱ ተቀልብሶ የኢትዮጵያ ቡና የ2017 ዓ ም የኢትዮጵያ ፕሪሚየር ሊግ አሸናፊ ለመሆን ያ የሚሆን አይመስልም ጠባብ ነው። ሀያ ስምንት ና አስራ ሁለት የግብ ልዩነት ነው ያላቸው ሁለቱም። ስለዚህ የኢትዮጵያ ፕሪሚየር ሊግ በቀጣይ ሳምንት ምናልባት ኢትዮጵያ መድን ባቸው ጨዋታውን ቢያጠናቀቅ ማሸነፍ የሚችልበት ማሸነፉ ነው የሚያረጋግጥበት ቀጣይ ሳምንትን የሚጠብቅበት ሆኗል። ዛሬ የሚደረጉ ጨዋታዎች አሉ። እነሱን ጨዋታዎች እንመልከት። ሱልሽረ ከሀዋሳ ከተማ የሚያደርጉት ጨዋታ አንደኛው መርሃ ግብር ነው። ሱልሽረ ወደ የኢትዮጵያ ፕሪሚየር ሊግ ዘንድሮ ከመጡ ቡድኖች መካከል አንዱ ነው። መውረዱንም አረጋግጧል። ከዛው ተጨማሪም ደግሞ በሀዋሳ ከተማ በኩል የመጨረሻ ሳምንታት መልካም ሆኑለት እንጂ በጣም ሲቸገር የነበረ ቡድን ነው። ላለመውረድ ሲጫወቱ ከነበሩ ቡድኖች መካከል አንዱ ነው። አሁንም ዘጠነኛ ደረጃ ላይ ይገኛል። ይቅርታ አስረኛ ደረጃ ላይ ይገኛል። በአርባ አንድ ነጥቦች ሀሳ ከተማ አሰልጣኝ ሙልጌታ ምረትን ካመጣ በኋላ በተከታታይ ድሎች በጣም የተነቃቃ ቡድን ነው። የሁለቱ ቡድኖች ጨዋታ አስቀድሞ የሚደረግ ነው የሚሆነው። ከዛ በኋላ ደግሞ መቀለ ሰባ እንደርታ ከሲዳማ ቡና የሚያደርጉ ጨዋታ ይቀጥላል። መቀለ ሰባ እንደርታ አሁን ባለው የሊግ ደረጃ ምናልባት ሊጉ አሁን ተጠናቀቀ ቢባል ከኢትዮጵያ ፕሪሚየር ሊግ ለወልዋሏ ዲግራት ዩኒቨርሲቲ እንዳነሳ ነው ለሱል ሽረም እንዳል ነው መውረዱን የሚያረጋግጥ ቡድን ነበር የሚሆነው ነገር ግን የመጨረሻ ሳምንታት ላይ ድሎቹን ለመሞከር ካሉ ጨዋታዎች መካከል አንዱ ከሲዳማ ቡና ጋር የሚያደርገው ጨዋታ ነው። ሲዳማ ቡና አራተኛ ደረጃ ላይ ይገኛል 46 ነጥቦች አሉት። መቀለ 70 እንደርታ በአንጻሩ 16ኛ ደረጃ ላይ ይገኛል 34 ነጥቦችን ነው የሰበሰበው። እንግዲህ አራተኛ ና አስራ ስድስተኛ ናቸው። በማካከላቸው ግን ያለው የነጥብ ልዩነት እንደ ከላይና ከታች እንደ ተቀመጡበት ልዩነቱ በጣም ሰፊ አይደለም። የ አስራ ሁለት ነጥብ ልዩነት ነው በማካከላቸው ያለው። በሁለቱ ቡድኖች መካከል ግን የሚደረገው ጨዋታ በተለይ ለመቀሌ ሰባ እንደርታ በጣም ወሳኝ ነው። ፋሲል ከነማም የሞረድ ስጋት ካለባቸው ቡድኖች መካከል አንዱ ነው። ወላይታ ዲቻን የሚገጥመበት ጨዋታ ይጠበቃል። ዛሬ ከሚደረጉ ሶስት ጨዋታዎች መካከል የመዝጊያው ወይም የመጨረሻው ጨዋታ ፋሲል ከነማ ወላይታዲቻ ታዲቻ ጋር የሚያደርጉት ጨዋታ ነው። ወላይታ ዲቻ ዘጠነኛ ደረጃ ላይ ይገኛል፣ 42 ነጥቦች አሉት። ፋሲል ከነማ 13ኛ ደረጃ ላይ ይገኛል፣ 38 ነጥቦችን ይዞ ተቀምጧል። እንግዲህ ደረጃውን በደንብ ማሻሻል የሚችልበት እድል፣ ወራጅነት ስጋቱንም በደንብ ለመቀነስ የሚያደርጉ አይነት ጨዋታ ነው የሚጠበቅም መርሃ ግብር